ሰላም ጤና ይስጥልን። እንዴት ናችሁ? ዛሬ ደግሞ የምናየው የበሬ ግዢ ስትገዙ ምን አይነት በሬ እንድትገዙ እነግራችኋለሁ። አሁን በሬዎችን ይኸውላችሁ፣ እዚህ ግቢ አሁን ያለበት ቦታ የተገዙ በሬ ከሳምንት በፊት የተገዙ በሬዎችን አሳያችኋለሁ። ማለት መስራታችሁ ካልቀረ ደቃቅ በሬዎችን እንዳትገዙ። አሁን ደቃቅ በሬዎችን አሳያችኋለሁ። ይኸውላችሁ አሁን ይሄ የሞተ የሚመስለው እንግዲህ ይኸውላችሁ

ፀሐይን እንዲህ ይሞቃሉ ራሳቸውን ሰጥቶ ይወላጭ፣ ራሱ ስቶ ማለት ነው። ለዚህ ነው ወደ ፀሐይ ይውጡ፣ እኔ የምለው ለዚህ ነው። አሁን ይሄ ራሱ ነው የሳት ወይ ደግሞ ሌላ ሶባየው ሆዱ ተነፍቶ ልሞት እየተጣጣረ ያለ የሚመስላቸው ሰዎች አይጠፋም። ስለዚህ

በቀጥታ ወደ ዋና ጉዳያችን ስንሄድ ከብቶች ስትገዙ ምን አይነት መግዛት እንዳለባችሁ ነግራችኋለሁ። አሁ የነዚህን ቁመት እዩ፣ የነዚህን ቁመትና አሁን ማሳያችሁ ይኸውላችሁ። እነዚህ አሁን ለመደለብ ብዙ ጊዜ የሚፈጁ አይደሉም። እነዚህ ብዙ ሰዓት አይፈጁም? ስለዚህ አሁን ማሳያችሁ ምንድነው ማሳያችሁ መሰላችሁ

ደቃቆቹን ነው ማሳያችሁ መግዛት የሌለባችሁ። በምንም ተአምር መግዛት የሌለባችሁን አሳያችኋለሁ። ስለዚህ በምንም አይነት እንደዚህ አይነት ከብቶችን መግዛት የለባችሁ። አሁን እቺን ያትቆይላስ ነሳስ ይውላችሁ አንድ ይውላ ከኋላ አጭር ነች፣ ሁለት እዚህ ጋር አንገት የሚባል ነገር የላትም። ስለዚህ አሁን እቺ ስትሞላ የቱ ጋር ነው የምትሞላው?

እሺ ዋጋስ እንዴት ነው የምታወጣው? ሶ እንደዚህ አይነትም ባትገዙ ይመረጣል። ሁለተኛ ደግሞ እቺ ነው እቺ በጣም ቀጭን ነች። ምናልባት አልባት ቆመቷ ትንሽ የተሻለ ነው። እችኛዋ ግን እቺ አሁን ለመደለብ፣ እችኛዋን ላሳያችሁ ቆይ። በመልክ አንድ ስለሆኑ ወደዚህ ማምጣት ይወላችሁ

ወደዚህ አይነት በሬ ማምጣት እጅግ በጣም ነው የሚከብደው። ወይ ደግሞ ሰዓታትን ይፈጃል። ይኸውላችሁ እነዚህ እያችሁ ቆይ፣ ዙም ላድርገው። ወደነዚህ በሬ የትኛዋን እችኛዋን ማምጣት ይቻላል፣ ግን ጊዜን ይፈጃል፣ ሰዓትን ይፈጃል፣ ገንዘብን ይፈጃል። አያችሁ ትጀመር ላም ነው የምትመስለው።

ስለዚህ እንደዚህ አይነት በሬዎችን ለማድለብ ስትሞክሩ ባትሞክሩ አሪፍ ነው። ምናልባት በትንሽ ቢዝነስ ጀምራለሁ እጄ ላይ ያለው መቶ ሺህ ብቻ ነው ካላችሁ እቺ አሁን እስከ እስከ 60 55 እስከ 60 ምናልባት 45 ሺህም ልገኙ ይችላሉ። በአንድ ጀምራለሁ እጄ ላይ ፍራንክ የለም የምትሉ ሰዎች እንደዚህ በአንድ ጀምራችሁ ቀስ በቀስ ማደግ ይቻላል። ግን አስር በሬ 20 በሬ ማስገባት የምታስቡ ሰዎች እንደዚህ አይነት

ባት መርጡ ይመረጣል። እሺ እነዚህ ሁ ይሄኛው ሲጀመር ቆዳውም ልክ አይደለም ይላቸው ወይ የጥጆች ግሩፕ አይደሉም ወይ ትላልቅ ሆነው በሬዎች ጋር አልደረሱም። በገንዘብ እንደ መጫወት ነው የምቆጥረው እኔ አሁን አሁን ይኛው

ክሳት ምንም ችግር የለውም እኮ ማለት ሰዓት ይፈጃል እንጂ። አሁን እነዚህ ከዚህ ደረጃ ወደ ወደ ስጋ ማምጣት በጣም ሰዓት የሚፈጅ ነው። ይኸውላችሁ አጠንቶ ዝም ብላችሁ ማለት የተጎዱ ናቸው። በቃ በጣም የተጎዱ ናቸው። እነዚህን አሁን ብታበሉ መጀመሪያ ሰሞን ስታበሏቸው የሆድ መነፋት ችግር ይፈጠራል።

ከምግብ ጋር የመላመድ አቅማቸው በጣም አናሳ ነው የሆነው። በደንብ የመብላት አቅማቸው በጣም አናሳ ነው የሆነው። እብን ይውላጩ አሁን የወረደውን የወረደውን እበት ይውት የኛው ደረጃ አራት እበት ነው። አሁን አምስት አይነት ደረጃዎች አሉ ብያቸው ከዚህ በፊት በሌላ ቪዲዮ ማለት ነው። የውሃ እጥረት አለ። በቃ እነዚህ ምንድነው ምግብስ በሉ ቶሎ ኮንቨርት አድርጎ ወደ

ወደ ኤነርጂ ወደ ፋት ቶሎ የመቀየር አቅማቸው በጣም አናሳ ነው የሚሆነው። የውላችሁ እነዚህን ተደስ አሁን ይሄ የተሻለ ነው የውላችሁ። ገና ነው አልደለበም፣ ግን ደስ የሚል ነገር ሻኛ አለው አያችሁ። ግን ምንድነው የሚሆነው

መልሰን ስንሸጣቸው ለምሳሌ እነዚህን አርባ አምስት ሺህ ብንገዛቸው ሶስት ወር ቆይቶ ሃያ ሺህ ቢበሉ፣ 20000 አካባቢ ቢበሉ 65 ይጨርሱ ማለት ነው። ስለዚህ ስንት ያወጣሉ? ሰማንያ ሰማንያ እራሱ ብትሸጡ 15 15 ትርፋችሁ ማለት ነው። ስለዚህ ጉልበት ወጥቶ ምንድነው ኢንቨስት አድርጋችሁበት ይሄ ብር ወጥቶበት

እንደዚህ አይነት ትርፎች እንግዲህ አይታሰብም። እና እስቲ ቆይ ከዚህ በላይ የወፈሩትን ለአይንም ስታዩ ግርማ ሞገስ ያላችሁን አሁን እነዚህም በደንብ ይውልኝ እሺ። አሁን ሆድ ብቻ ነች አያችሁ። አሁን እንዲሁ ወደ ታች ብቅ አርጣት ይውላችሁ። እሺ፣ አሁን ሆድ ብቻ አያችሁ። እሺ፣ አሁን ሆድ ብቻ ነች።

ግን ወደ ሌላ ወደ ከፍተኞቹ ይኸውላችሁ እዛ ጋር ወደ አሉሉ ይሰዳችሁ። ቆይ ስለዚህ እነዚህ እያቸው፣ እነዚህ ይኸውላችሁ ኮራብራችሁ፣ ኮራብራችሁ ደረታችሁን ነፍታችሁ እያ እያደለብኩ ነው ማለት ትችላላችሁ። ይኸውላችሁ እና ምት ምትሰሩት ስራ አንድ ለመንፈስ እርካታ

ሁለት ደግሞ ገቢን የሚያስገኝ መሆን አለበት። መስራታችሁ ካልቀረ ይውላችሁ እነዛ ደቃ ግን አስር ከምታስገቡ ይኛው 3 ብታስገቡ ነው የሚመረጠው። እርግጠኛ ነኝ ከ3 150 ሺህ ብር ታተርፋላችሁ በ3 ወር ውስጥ። ከ3 ከ3 ስንት 150 ሺህ ይተርፋል። ከ3 ግን እዛ ከአስሩ 20 20 ሺህ ብር ብታተርፉ 100 ሺህ ነው የምታተርፉት።

አስሩም የሚበሉት ደግሞ የነዚህ ሶስቱም በላይ ነው የሚበሉት። ስለዚህ ማንኛውም ስራ ስትሰሩ ቢዝነስ ካልኩሌሽን መሰራት አለበት። እና ደስ እንደለ መንፈስ እንድረጋጋ አሁን ይሄ ነው። አሁን ይሄ በሬ ቤት ላይ አደለ። አይ ዶንት ኖ እንደኔ እንደኔ ውስጥ ሽት ሽጥም አይልም። ቢኖር ቢቀመጥ፣ ትደዋለህ። ጀርባውን ላሳያቸው

ይሄውን የስጋ ክም ይሄውን ይሄ የስጋ ክምር ነው በቃ። ስለዚህ እባካችሁ ስራ ስትሰሩ ምናልባት ርካሽ ርካሽ አገኘን ብላችሁ ዝም ብላችሁ አገኛችሁትን አትግዙ። ሐኪምን አማክሩ፣ ባለሙያን አማክሩ። ባለሙያ እናንተ ጋር ካለ ደግሞ ልምድ ያለው እንዴ አብዛኛው ሰዎች ሰዎች እኮ በጣም ልምድ ያላቸው

ከባለሙያ በላይ የሚያውቁ በተለምዶ እግዚአብሔር በጠዋት የሰጣቸው ልምድ ያላቸው ሰዎች አሉ። ስለዚህ መስራት ትችላላችሁ። ልምድ ካለው ጋር መስራት በጣም ትችላላችሁ ማለት ነው እና ከብቶች በስንት ጊዜ መድለብ ይችላሉ መሰላችሁ? ሳይንስ የምለው እስከ 120 ቀንም ነው። ዘጠና ቀን መኖ ካበላችሁ ደግሞ

በ60 ቀን በአንድ ወር ማድለብ ትችላላችሁ። ስለዚህ እነዚህ በሰውነትም በሁሉም አናሳ ናቸው ብያችኋለሁ እነዚህ ያነሱ ከብቶችን ስለዚህ አሁን

በእርግጠኝነት የሚላችሁ ዛሬ መርፌ የምሰጣቸው መቼ ነው መሰላቸው ጥቅምት 28 ነው ዛሬ በጥቅምት 28 ነው የምሰጣቸው በምንም ታምር በምንም ታምር እና እቺ አሁን በምንም ታምር ምግብን አብልተ አደልበ ለገና አትሸጣትም ሶ ስለዚህ መግዛታችሁ ካልቀረ ጥሩ ከብት ግዙ ብያችኋለሁ ዛሬ ምን እንሰጣችኋለሁ አንድ የምግብ ፍላጎት እንዲጨምር ምናልባት የ

ቫይታሚን ዲፊሸንሲ ሊኖራት ይችላል ስለሆነ ዛሬ ቫይታሚን እሰጣታለሁ ቫይታሚን ይሄኛው ነው ይሄኛው ቫይታሚን እሰጣታለሁ ሌላ ደግሞ የውስጥ ጥገኛ ይኖራታል የውስጥ ጥገኛ ለውጭ ጥገኛም የሚሆን እቺኛው መድሀኒት እሰጣችዋለሁ ስለዚህ እነዚህ አሁን ስንት ናቸው እዚህ ጋር ሁለት እዛ ሁለት እዚህ እዚህ ሶስት ሰባት አካባቢ አሉን እነዚህ ሰባቶቹን አሁን ምንድነው የምናደርጋቸው? ሁለት ነገር ነው የምንሰራው?

አንደኛው ዲወርም ነው ዲ ዲወርም ማለት ወርምን ማጥፋት ትላስሎችን ማጥፋት ነው። ስለዚህ ዲወርም አደርጋቸዋለሁ ለዲወርም አይቨርሜክትን እጠቀማለሁ። ስለዚህ ምንድነው መድኃኒት ስንሰጥ ኪሎቸው መታወቅ አለበት። ምናልባት ስለ ኪሎ ቪዲዮ ለብቻ ይሰራውት አለ እሱን እለጥፍላችኋለሁ። አሁን የዚችኛው ኪሎ በግምት 250 ትሆናለች። ትላንትና ሰርቻታለሁ ስለሆነ

በሷ ኪሎ ነው መድኃኒት መሰጠት ያለበት። ይሄ ዝም ብዬ አገኘሁ ብዬ አልወጋም። ለምን የዚችኛዋ ኪሎ ማወቅ አለብኝ? መለካዋ ሄርትገርዝ ይባላል፣ በዛኛው ሄርትገርዝ። ሄርትገርዝ ከሌላችሁ ደግሞ በሜትር ራሱ መለየት ይቻላል። ስለዚህ በዛ ሜትር አይቻታለሁ። የሷ ኪሎ እና ይሄ የመሰጠው መድኃኒት እኩል መሆን አለበት። እኩል ካልሆነ ምን ይሆናል? አንድ ወይ አንደር ዶዝ ይሆናል

ከሚሰጠው መጠን በታች ይሆናል፣ ወይ ደግሞ ኦቨርዶስ ከሚሰጠው መጠን በላይ ይሆናል ማለት ነው። ከሚፈለገው መጠን በላይ ሲሆንም ኢፌክት አለው ስለሆነ ስለዚህ፣ አብዛኛውን ጊዜ እኛ ሀገር ላይ ችግር ያለው ምንድን ነው ሰው መድኃኒትን በራሱ ጊዜ ቤቱ ላይ ይወጋል። መድኃኒትን ቤት ላይ መውጋት ማለት ምናልባት ከብቶች ስለማይናገሩ እዚህ ጋር አመመኝ ስለማይሉ

እና ምናልባት ሰው በህግ አይጠይቀኝም ብሎ ሰው ስለሚያስብ መርፌም ቤቱ ይወጋል። ቤታችሁ ከምትወጉ ሐኪም አንዴ መጥቶ ቢያስተካክለላችሁ መልካም ይሆናል። ለምን ከመድኃኒት ጋር ከብቱ እየተላመደ ይሄዳል። ከመድኃኒት ጋር እየተላመደ ከሄደ በዛኛው መድኃኒት ከብቱ አይድንላችሁ? ሶ ከመድኃኒት ጋር እንዳይላመድ ማድረግ ያለባችሁ ምንድነው፣ ኪሎ መታወቅ፣ ሐኪምን ማማከር አለባቸው። ስለዚህ የህክምና ፕሮሰሱን

የህክምና ፕሮሰሱን አሳያችኋለሁ። ከኔ ጋር ቆዩ። ስለዚህ አሁን የምናክመው እዚህ ውስጥ ነው። እዚህ ውስጥ የምናክመው አንደኛ ኔ ራሴን ለመጠበቅ ነው፣ ሁለተኛ በሬውም እንዳይጎዳ መድኃኒትን በትክክል ለመስጠት አይ አይ ሃፍ ቱ ትሪት ኢንክራሽ ሶ እና ይሄም ጠቅሞ ለሐኪሞች ነው።

ህክምና ስትሰጡ መጀመሪያ አይቨሪን እንዳትሰጡ ቢኮስ ሪቴሽን አለው ስለሆነ አንድ ቦታ አይቆሙላችሁም። ስለሆነ ቀጥታ የምንሰጠው ይሄኛውን ነው። መድሀኒት ስሰጡ ሰሰጡ መቼ መቼም ስገዙ ኤክስዴቱ ማየት አለባችሁ። መቼ ኤክስፓየር ያደርጋል። ኤክስ ሰዎች አንዳንድ ጊዜ እንደ ኤክስፓየር ዴት ብቻ ያል ኤክስ ነው ብቻ እንዳታዩ። ማኑፋክቸር ዴት መቼ ነው የተሰራው

ለምሳሌ 2022 ተሰርቶ 2020 ሰዓት የሚበላሽ ከሆነ ረጅም ቆይቷል ስለዚህ 2024 የተሰሩ 2025 የተሰሩ ድራግ ኢፊካሲ የመስራት አቅሙ እንዳይወርድባችሁ መጠገም አለባችሁ ኦኬ እቺኛውን ብንደግም አሪፍ ነበር እህ

ላ ጓን ጎ ውሽ ኮተሞ ሙርሜ እንዲህ ከለቀቁት ትወጣለች። ይሄኛውን እዚህ ጋር እንዲህ ከዘጋሁት እኔንም አትመታኝም እሷን ወዴትም አትወጣም ማለት ነው። ስለዚህ አሁን ይሄኛው ትንሽ ኢሪቴሽን ያለው ያቃጥላል ስለሆነ ግጥም

ይሰጣል እቺ ግጥሽ ነው። በጣም ነው የምታቃጥረው እቺ። ከዛ መድኃኒቱን ብዙም ባታሹትና እንደዚህ በተን ከፍ አድርጋችሁ አንድ ምናልባት መድኃኒቱ አንድ ቦታ ቁጭ ብሎ እብጠትን እዛ ጋር እብጠትን እንዳይፈጥር እንትን ማድረግ አለባችሁ። ይኸውላችሁ አሁን እንዲህ ስ እንዲህ ስፈታ

ስለዚህ ራሳችንን እየጠበቅ እንደዚህ ነው። ይሄኛው ይሄኛው ክራሽ አሁን ይሄኛው ክራሽ ተንቀሳቃሽ ነው። ወዴትም መውሰድ እንችላለን። የውላችሁ ይሄኛው ይንቀሳቀሳል፣ ወዴትም መሄድ ይችላል። ወደ መሬት ደግሞ በብሎ ማሰር ይቻላል። ከስር ብረትን አዘጋጅቶ የሚታሰርበትን

ሌላ ደግሞ ፑንታ ማድረግ ይቻላል። በመበየጃም ወደ መሬት በብረትን አዛይቶ መበየድ ይቻላል። ግን ወደየት ምንቀሳቀሳል። የራሱ ገመዶች አሉት አንጠልጥሎ አሁን እችኛው ትንሽ ስለሆነች ነው እንጂ ትላልቆቹ ምረቡ ሽቱም ማለት ነው አንጠልጥለን ከፍ ማድረግ እንችላለን። ጥፍርን መውቅረጥ እንችላለን። የፈለግነውን ሕክምና በዚህኛው ክራሽ ላይ ማካሄድ እንችላለን። ስለዚህ ይሄኛው ክራሽ ይኸውላችሁ እንዲህ ጭንቅላታቸው እዚህ ውስጥ እናስገባለን። ካስገባም በኋላ

ይሄኛውን መልሰን ይሄኛውን ከዘጋን፣ ጭንቅላቱ ወድሞ ተዘግቷል። ሙሉ በር ከከፈትን ደግሞ ደሞ ይኸውላችሁ እዚህ ጋ ይሄኛው ማለት ነው። ምናልባት ልከፈት ብሎ ነው እንጂ ይሄኛው ሙሉ በሩ እስከዛ ይከፈታል። አያችሁ፣ እንደዚህ ሙሉ በር መክፈት ይቻላል። ይሄ ሙሉ በር ይከፈታል። ከብት በዚህ መውጣት ይቻላል። ይሄኛውንም እንዲመልሰን

አሁን እንዲህ ከመለስ ነው፣ ይብላችሁ በምንም ታምር ብንስምቦ አይወጣም፣ ቢኮት እዚህ ጋር ይዟል። ስለዚህ ይሄኛው የዩሮፕ ስታንዳርድ ነው፣ ይኛው መጠቀም እንችላለን። ወደ ቀጣይ ህክምና እንሄዳለን። እስካሁን ስለተከታተላችሁኝ እጅግ በጣም ከልብ አመሰግናለሁ። ባይ ባይ።